የኔ ሴት የኔ አትበገሬ ከዛም አልፎ ሞዴል ሞዴል ሀይሚ ሙሽ እንደነጠንፌ ወደል ሞዴል ሀይሚ የኔ ቆንጆ የኔ አቃጣይ ደግሞ ዛሬ ዋው ውብ የሆኑ የተዋቡ ፎቶዎችን ፖስት አድርጋለች። ባይዘወይ እኔ በዚህ ቀሚስ ፎቶ እንደምትነሳ በጣም ጠብቄ ነበረ ውዶቼ። ባትለቅ እንኳን ልቀቂ፣ ተነስተሻል፣ አይኖ ግን መልቀቅ አለብሽ ብዬ ቪዲዮ ልሰራ ነበረ ግን እሷው በፈለገችው ሰዓት ዛሬ ለቃለች። ስለ ሁሉም ነገር እግዚአብሔር ይመስገን ብላለች። አሜን የተመሰገነ ይሁን። የኔ ወርቅ የልደቷ ጊዜ የተነሰ ፎቶ ነው። አቋቋም፣ አረማመድ፣ አነጋገር፣ ሁሉ ነገር የሚያምርባት እኮ ናት። የኛ የሴት ወይዘሮ አሉ እሷን ለመጣል የሚጋጋጡ ንግግር አይችሉ አረማመድ አይችሉ ካተው አተው ምን ለመጣፍ መ አድርገው የሚጽፉ ናቸው የሀይሚ ጥላቶች። እኔ እኳ አቃቸዋለሁ የምሬን ነው። ቅድም ደግሞ የሆነ ቦታ ላይ ሊያስገቡኝ ምናምን ነገር ፈልገው ከዛ አስገቡኝ ኦኬ፣ ገባሁኝ ቤታቸው መልሰው አስወጡኝ። ምን ነው የዝኒ ያክል ስታዩኝ ትደነብራላችሁ እንዴ? እኔ እኮ ሀይሚ አይደሉም የሀይሚ እህት ነኝ። የዝኒ ያክል ትፈራላችሁ እንዴ? ባይ ዘዋይ ሰዋይ ሰው አይፈራም፣ ይከበራል እንጂ። ውዶች መፍራት ፈጣሪን ነው። ያለምንም ጥፋቷ ያለምንም በደል ያለምንም ምክንያት ቁጭ ብላችሁ አያራሳ ሙሉ አሁን ሀይሚን ተሰድቧታላችሁ። በተለይ አንድ ሰላም የምትባል እንኩቶ አለች። ብሩኬን የታውቂዋለሽ? አንቺ ኮ የቤት ሰራተኛ ነበር። አንቺ የቤት ሰራተኛ አይደልሽም። አሁን ምንድን ነው ስራሽ? የትኛው ቢሮ ተቀጥረሽ ነው የምትሰሪው? አንቺ ሰላም ምናምን ሰላምሽ ይጥፋና፣ እንዴት ነው ልጅቷ ላይ አናት ላይ ማትወርጂው? እኔ እኮ ከእንደ አንቺ አይነቷ ቆሽቋሻ ጋራ ሀይሚ ራሷ ኮንታክት ማድረ መፍጠሯ ፕራይቬት ላይ ቦታ እድል ሰታ ማውራቷ በጣም ያሳዝነኛል። ሀይሚ ፕራይቬት ማውራት የምትችውን ሰው መርጠሽ እወቂ። ዝም ብለሽ መተው ስላወሩሽ አታውሪያቸው፣ በቃ ቦታ አትስጫቸው፣ መልሰው ለሚሰድቡ ዝተቶች ማለት ነው። ራስሽን በራስሽ እጅ ነው ልታስከብሪ የምትችው። ይቺ ሰላም ተብያ ከዚህ በፊት ከብሩ ከሃይሚ ጋር ወርታል መሰለኝ። እንደ አንድ ምርጥ አድናቂ ሆና አቀርባ ማለት ነው። ዛሬ ግን በላይ በየገባሽ ብሩኬን ታዩ። አንቺ እንደዝነሽ አንቺ ከዝነ የመጣሽው ምናምን። የሰው ልጅ የትም ይምጣ የትም ይፈጠር ምንም ይሁን ምንም፣ ዋናው ሰው መሆኑ ነው። ሰው መሆኑ አው ሰው መሆኑ ነው ስንል ደግሞ ምንድን ነው ሰው መሆን? ምናምን ብላችሁ እኔ ሀሳብ ላይ ናችሁ ምንድን ነው ብላችሁ ጠይቋት። ሀይሚን ትመልስላችኋለች፣ እሷ ትመልስላችኋለች። ሰው ሆኖ መገኘት ምንድን ነው? ሀይሚ የስቲ ንገሪ በሉና ጠይቋት፣ ትነግራችኋለች። እንኩቶ ስታስጠሉ። ሴት በሴት እንደዚህ ይቀናል፣ ይንጨረጀራል የኔ ልዕልት ሁልጊዜም እመሪልኝ፣ ሺህ ዓመት ኑሪልኝ፣ ንገሽልኝ አንቺ ብቻ ሚሊዮን ተቆጣጠሪ። ሁልጊዜም ጊዜም አንቺ ልክ ነሽ፣ የኔ ቆንጆ። አንቺ የሚቀኑብሽ ስለምትችይ፣ ስለምታምሪ፣ ቆንጆ ስለሆንሽ፣ ብትናገሪ ስለሚያምርብሽ፣ በቃ ቀድመሽ ቀድመሽ ስለምትገኝ ነው። በእውቀትም በምንም በምንም በምንም ሰው ወደኋላ ሳይሆን ወደፊት ነው ቅማሟ። ማንም ሰው ምንም ይበል አንቺ ራስሽን ህይወት አንቺ ነሽ የምትኖሪው አንቺ ወደ ኋላ ሳይሆን ወደፊት ተጉዘሽ በተግባር አሳያቸው። ይሄንን ማለት ፈልገው። የኔ አትበገሬዋ